በጣም ያሳዝናል። ቤዛ እንግዲህ በሴራ ሴራ አደይም ከቤት አስወጥታታለች። አሹንም ደግሞ ከፍቅር እናት ጋር ከስራው አባረው በወጣበት እንግዲህ አደጋ እንደደረሰበት ነው የተሰማው። በጣም ያሳዝናል እንግዲህ አስባችሁታል። ባሰሩት ስራ ሁለት የዋሆች በጣም ችግር አይወርቀዋለን ፍቅርም እንግዲህ ሀዴን ለማስወጣት ያልተረደረችው ሰበብና ውሸት አሁንም የለም። ነገር ግን እሷ አላማዋ አዴን አስወጣታ ዴቭ እና ራሷን ለማድረግ ነበር። ደግሞ ይሄ መቼም አይሳካላትም። እንዲሁም ዴቭ ደግሞ አደየን የሚስት ናት፣ በቅርቡ ደግሞ አገባታለሁ፣ እንግዲህ ራስሽን አዘጋጂ ብሩ ነግሯታል ማለት ነው ዴቭ ደግሞ ከአደጋ ጋብሬ እኔ መሀድድ ብሎ ሻንጣውን አንስቶ ነበር ነገር ግን ለጊዜው አንታት ሄዴን የለውጣ መጀመሪያ ተባብለው አዴና ዴቭ ፍቅራችሁ ወደ ፊት አሁንም ማለት ነው በጣም ያሳዝነው ያሹ አደጋ መድረስ ነው ከሁሉም ነገር አደጋ ደርሶበታል አሰላሙ አሌይኩም ወረመቱላ በረካቱ ውድና የተከበራችሁ ውድ ሰዎቼ እንዴት ናችሁ ከኔ ጋር ሁሉ ሰላም አልሐምድላ አለሚን በየለችው ሰናችሁ ዝትበል ለቻል ስኮናች ሰብስክራይብ ለሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ በቀደም ቤዛ የራሷን የራሷን ትካር ለማድረግ ወይም የራሷን ሴራ ለማሴር እንዲ እንዲመቻት ፍቅርን ተባብራ ወይም ደግሞ ከጎኗ አድርጋ አብራ እንድትተባበራትና አዴይን እንድትወጣ አድርገው አብረው ተመካክረው ነበር። ፍቅር እንግዲህ ለራሷ የታቀደላትን አታውቅም። በጣም ያናደደችኝ የፍቅር እናትናት ማለት ነው። ምክንያቱም አዴይ ምንም ቢሆን ብዙ ጊዜ የሆነ ሴራ እየተጠነሰሰባት እየተጠነሰሰባት፣ ነገር ግን እሷ እንዳልሆነችና ቤዛና ፍቅር እንደሆኑ እየታወቀ ይቅርታ እያስጠየቀችላት ብዙ ጊዜ ታልፈዋል ማለት ነው። ያን ምንጊዜም አዴ ትክክል ሆና እየተገኘች ማናት ቤዛና ደግሞ ቤዛና ፍቅር ያው ሴራቸው አብረው እየተባበሩ ያሴሩ ሴራ እየተጋለጠ ይቅርታ እየጠየቁ አዴን ብዙ ነገር አልፈዋል ማለት ነው። ስለዚህ ያንን ነገር እንኳን እንዴት አላስታወሰችም? ምክንያቱም ቤዛና ፍቅር ሁሌም ተንኮልና ሴራ ነው። ያው ሴራቸው ሲጋለጥባቸው ደግሞ ይቅርታ አዴን እየጠየቁ ስንት ጊዜ አስታርጋቸዋለኝ ማለት ነው። ስለዚህ ያን እንኳን እንዴት አላስታወሰችም ማለት ነው። የፍቅርነት ጭራሽ በጥፊ ነው የመታቻት አዴ ማለት ነው። አዴ እንግዲህ የዋህ መስላ፣ ነገር ግን ያው መቻሉን ትግስቱን ሰጥቷት እንጂ እሷ ሞኝ ሆና አይደለም። በፊትም ስንት ነገር እንደዛ ሲያደርጓት ያው እሺ ብላ ዝም ነው የምትለው። ነገር ግን ሀቅ ሀቅ ነው እንጂ ሀቅ ይወጣል አንድ ቀን ሲወጣላ፣ ደግሞ ይቅርታ ተጠይቃ ነው እያለፈች የመጣዩ ማለት ነው። እንግዲህ ፍቅር ባለቻት እና ቤዛ እንግዲህ ዳይመንድና ኪንጎ ይዘዋት ሲያስለፈልፏት ቤት ይዟት ሊመጣ ነበር እየፈለገው ማለት ነው እነ ፍቅር ቤት ዳይመንድ አልሄድም ብላ እንግዲህ ስትንፈራፍር፣ ሰውነቷ ሲቆሳስል ለምን ደርሳባቸው ይደርሳባችሁ? እሷ እንደተበደለ አድርጋ አደረገቻ ማለት ነው። የፍቅርናት ማለት ነው። ሰማቻት። እሷን አመነቻ ማለት ነው። የሰራሽውን ሁሉ ተናገሪ ብለው ሲሏት እሷ ግን እነሱ የሰራችሁን ወይም ደግሞ የመረዘቻቸው እሷ እንደሆነች ትናገራለ። የፍቅርናት ፊት ብለው ሲያስቡ እሷ ግን አደይ ናት። እንደዚህ ሴራ ጠንስሳ እኔ እንደዚህ እንዲያደርጉኝ ያደረገቻቸው የአደይ ጓደኛ ናቸው ብላ አዞዙራ ለአደይ ለፍቅር እናት ነገረቻ። ማን ነው የፍቅርናት ደግሞ አማነቻ ማኖ ነው ቤዛን ለራስሽ ጉልጓድ እየተማሰልሽ ነው እንግዲህ ማለት ነው። የፍቅርናት እናት ያልገባትም እናም እንግዲህ ፍቅር ደግሞ ደቭ የገዛውን አሻንጉሌት አሻንጉሌት የገዛች የገዛላት እንግዲህ ዴት ነው ለአዴ ከዛ አሻንጉሊት ያ ክስቴ ተውጭ ልካለኝ ሰርቃብኛል ብላ ፈጠጣለች ማለት ነገር ግን ዴቪ ደግሞ ቀምቶ ለአዴ ሰጣት። አዴን ደግሞ ሰጫለ ፍቅር አሻንጉሊቷን ብትላት የፍቅርናት የራሴ ነው ብላ ትታት ይዛ ወጣ፣ ሻንጣዋን ማለት ነው። አዴ ጥሩ ነገር አድርጋለች። በጣም አብዝተው ባታል እንግዲህ የፍቅር እናት ለራሷ ጉርጓዴ የተማሰለ መሆን አላወቀችም። አታ ራሱ ፍቅር አላወቀችም ማለት ነው። ምክንያቱም ተስማሙ እንጂ ለአዴ ብቻ ነው እንጂ ይህን ነገር አዘጋጀረቻ ዴፍን አድርግ ወይም በእኔ ላይ አድርግ ያላለቻት ማለት ነው። ቤዛ ደግሞ እነሱን መጨረስ ስለምትፈልግ በአንድ ነው ያደረገችው ማለት ነው። ቤዛ እንግዲህ ከፍቅር ጋር ገጥማ እኔ አዴን እንድታስወጪ እረዳሻለሁ ያለው ተባበርሻለሁ የምትላት በአንድ ሴራው እንዲያመቻት ነው ማለት ነው። ግን እንግዲህ በዛ ላይ በጣም ያሳዝነው አሹ ነው። በሌለበት አሹ እንግዲህ ያው ወንድሟ ስለሆነ እንጂ ምንም ነገር አላጠፋም። ሩታ ደግሞ እንግዲህ ያሹን ለምን ወጣ በላይ ከፍቅር ነጋ እየተነጋገረች ነው። አዲስ ነገር ደግሞ ለይሊና እንግዲህ ባቡሬ አንድ ቤት እየኖሩ ነው እስካሁን ማለት ነው። እንግዲህ ባቡሬ ከሌሊ እንግዲህ ፈንቃሳ ይዘው አይቀርም ማለት ነው። እንዲሁም ኤላን እንድትረሳና ኤላን እንድትነሳ አንዳንድ ነገር እያላት ነው። በዛ ደግሞ እናቱ በጣም ህመምተኛ እንደሆነች እና በጣም ሀዘንተኛ ልጅ እንደሆነ እያወራት ነበር። ከዚያም በኋላ እንግዲህ ወደ ስራ መሄድ አለብኝ አንቺ ጋ መቀመጥ ያስፈልግም እየመጣሻ ብሏት፣ እንዲሁም ትውስታ እየቀሰቀሰባት ነበር፣ የኤላናን ነው። ኤላ እንግዲህ ያው ብዙ ነገራቶች አስለምዷት አለ፣ ብዙ ትውስታች አሏት። ነገር ግን እንግዲህ ባቡሬ ላይሊን እንግዲህ ከእንት አጠገብ አስከሆን አልሄድም ማነው በጣም እንትናቸውን የሆን አኳናቸው ሲታይ እንግዲህ ባቡሬ ፍቅር እየያዘ ይመስላል ማለት ነው። ሲቀጥል ደግሞ ደቭ አሁን ላይ በጣም አስቸጋሪ እየሆነበት ነበር፣ ነገር ግን ያዴ መውጣት ደግሞ በጣም ይመቸዋል እሱ ማን በሚፈልጉበት ሰዓት ይገናኛሉ። ወደፊት ደግሞ ሳገባት እንዲታይ ተስፋ ቁረጭ እያለት ነበር። እሱም ደግሞ ተወደኛል እያለ ነበር። ፍቅር አንተ ናዴን ፈርታ ነው እንጂ እንደምትወደኝ አውቃለሁኝ። ህይወታችን እንወደዳል፣ አንድ ላይ እንሆን። እሷ ተመሀላችን ተወጣ በመሀላችን ገብታ ነው እንጂ እያለች ነበር። አንችነች በመሀላችን የገባሽ እሱ አይደለም እሷ ሚስቴ ናት። ቀለቤት ያረክላት አንተ ነው ስትለው አሁን እያለ ነበር። እንዲሁም ደግሞ አሻንጉሌቱን ደግሞ እንደዚሁ በአሻንጉሌቱ ልፍት ታሰርባለን ነበር አሻንጉሊቷን ነው ግን እሱ አንተና እንደገዛህላት እያለች ነበር ማለት ነው። እሱ ሀቋን እንደማውጣት ወይም ደግሞ የሆነውን ነገር ከአዴ ጋ ያለውን ግንኙነት ለማሳወቅ ነበር ለፍቅርና እናቷ ማለት ነው። ነገር ግን ቀጥታ አሻንጉሊቷን ይዛ ነው ቀጥታ የወጣችሁ አዴ ማለት ነው። ምን መግዛትል ከዚያም እንግዲህ እንዲ ተከትሎ ሴግቤት ነህና ቶሎ ስትለው አዴ ልከተላ ብሎ ነጥቷቸው ይሄደው ማለት ነው። ከአሁን በኋላ አዴይ እና ዴቭ እንግዲህ በውጭ እየተገናኙ ጥንካሬያቸውን ያሳያቸዋል። ፍቅር ዝም ብላ እንጂ የምትለፈው አዴይ እና ዴቭ መቼም አይለያዩም። ምክንያቱም ብዙ መከራ አሳልፈዋል። በተለያዩ እስከዛሬ የለያዩ ነበር። አሁንም ደግሞ ከአዴይ አዴይ እንራቅ ስትላት አንቺ ስላልሸደለ መረቀ አርደቀውን ብላ ነግራታለች ማለት